ሐዋሳ ልሄድ ነው። ብሩኬን ትቼው ልሄድ ነው ማለት ነው። ከአንድ ወሳኝ ነገር ልነግርህ ነው። እንደዚህ ፍዳ ይቼ ነው ነው መቅረት አልችልም። ለሙሺም ለሁሉም ንገርልኝ። እግዚአብሔር ነው የሚከታተለኝ ነው ጋሽዬ። እኔ እጠይቀዋለሁ። አረ ብሎኛል። ነው ብሎ የሚገባ እንደ ሰላም፣ ሰላም፣ ሰላም፣ ውድና የተከበራችሁ የኛ ውድ ውድ ውድ ቤተሰቦች፣ እንዴት ናችሁ? ደና ናችሁ? እኔ አለሁ ፈጣሪ ይመስገን፣ እግዚአብሔር የተመሰገነ ይሁን አለሁኝ። እናንተ እንዴት ናችሁ? ደህና እንደሆናችሁ ተስፋ አድርጋለሁ። ዛሬ እንግዲህ ብቅ ብዬላችሁ አለሁ። ዛሬ መጣሁት ትንሽ ደስ የሚልም ደስ የማይልም ነገር ልበለው፣ ለእኔ ደስ ይላል፣ ግን ደግሞ ለእናንተ ደስ ላይላችሁ ይችላል፣ የምነግራችሁ ነገር ማለት ነው። እና ያው ቡታጅራ ከመጣን ትንሽ ሰንበት በት ብለናል ቆይተናል። እና ጥሩ ጊዜያቶችን እያሳለፍን ነው፣ እግዚአብሔር ይመስገን። ያው ስንመጣ አስበን የመጣ ነው፣ አንድ ለፋሲካ ነው፣ ሁለተኛ ደግሞ ለሰርግ ነው። እና ያው ወቅቱ የሰርግ ወቅት ነው አሁን ላይ ማለት ነው። የወራቶች ምናምን የሰርግ ወር ነው። እና የሰርግ ወር እስኪመስል ድረስ ሁሉም ሰው እያገባ ነው። ለዛ ነው የሰርግ ወቅት ነው ያልኳችሁ ማለት ነውና ያው እኛም ቤት ሰርግ አለ፣ እኛም ቤት ማለት እኛ ፋሚሊ ውስጥ ዘመድ ዘመድ ጋር ሰርግ አለ ማለት ነው። አንድ ስለሱ ልነግራችሁ የመጣውትኝ። እንግዲህ የሰሞኑ ቆይታችን ስለ ሰሞኑ ቆይታችን ሳወራችሁ በጣም ደስ የሚሉ ጊዜያቶችን እያሳለፍን ነው። በፕራንክ ቪዲዮም በሌሎች በሌሎች በቬሎ ቪዲዮችም እናንተን ለማስደሰት የሞከርንባቸው እናንተን ለማዝናናት የሞከርንባቸው ቪዲዮችም አሉ። ከዛም ያለፈ ደግሞ ብሩኬኔን ያስጨነቀበትም ነገር አለ። እኔ ይቅርታ ሰው ነኝ፣ ይቅር ብየዋለሁ። ትናንት ግና እንግዲህ አባ ሰቶኝ ቸኮሌት ሰቶኝ አራቱ ልጆቼን ጠይቋቸው ረስቷቸው ነበርና በጣም ተሰምቶኝ ነበር። አራቱ ልጆቼን ጠይቋቸዋል፣ ቸኮሌት ገዝቶልኛል፣ አባ ሰቶኛል። እና እኔ ደግሞ ልቤ የይቅርታ ልብ አለውና ቶሎ ብዬ ይቅርታ አድርጌለታለሁኝ እንጂ እንደዚህ በቀላሉ ልፋተው አልነበረም ያሰብኩት ማለት ነው። ሌላም በጣም ብዙ ነገር አስቤለት ነበረ፣ ግን የትናንት ነው ትሪትመንት በጣም ይለይ ነበር። ሁሉን ነገር ያስረሳ ነበር ማለት ነው። እና ደስ ብሎኛል። በዚህ አጋጣሚ የልቤ ካው ያመሰግናለሁ። ቸኮሌቱም ተመችቶኛል፣ አበባውም በጣም ተመችቶኛል። ልጆቹም አባታቸው ስለጠየቃቸው በጣም ደስ ብሏቸዋል። አራቱ ልጆች እና ሁላ ዛሬ እድገት ጨመሩ ሁላ ማለት ነው። እድገታቸውን የእድገት ስቴፓቸውን ጨመሩ በደስታ ብዛት ብላችሁን ይሰማቸዋል። ብቻ ግን ደስ ብሎኛል የልቤ ካውያ። በጣም ነው ማመሰግነው፣ በጣም ነው ምወድህ፣ በጣም ነው ማከብርህ። ከዛ ደግሞ ሌላ ምን ልነግራችሁ መሰላችሁ ሐዋሳ ልሄድ ነው እና የምሄደው ደግሞ ከኛ እንደነገርኳችሁ ነው ዘመድ ጋር ሰርግ አለ እና ልሄድ ነው። የእነብሩኬን ቤት ሰርግ እንግዲህ መገኘት አልቻልኩም ማለት ነው። ማለት ያው እነብሩኬ ቤት እሁድ ቅልቅል አለ የሴቷ ቤተሰብ እና የወንዱ ቤተሰብ ምናምን ቅልቅል የሚባል ነገር አለና ነበረ። ግን እኔ መገኘት አልቻልኩኝም ማለት ነው። ምክንያቱም አክብረው ጠርተውኛል። እኔ እንኳን ሐዋሳ ሄዳለሁ የሚል እቅድ አልነበረኝም እውነት ለመናገር ምክንያቱም ቡታጅራ ላይ የሚቀጥለው እሁድ ቡታጅራ ላይም ሰርግ ስላለ የሴቷ ቤት ጋር ሰርግ ስላለ፣ ማለት እኛ ፋሚሊ ውስጥ ማለት ነው ስለሚደገስ እሱን ነበር እገኛለው ብዬ ያሰብኩትኝ ግን የልጅቷ የምታገባ የዘመዴ ባሏ ደግሞ ሀዋሳ አካባቢ ነው የሚኖረው ና የእሱ ቤተሰቦች ደግሞ ድግስ የአሁኑ እሁድ ነው ና ቀኑ ተጋጨብኝ ከነብርኬ ቤት ጋር ና ከኛ ጋር ተጋጨና፣ የት መገኘት እንዳለብኝ ግራ ስለገባኝ፣ ያው ግዴታ ዘመድ ጋር ደግሞ መገኘት ስላለብኝ እነሱንም አክብረው ስለጠሩኝ እንዳቀሪ ስላሉኝ ልሄድ ነው ማለት ነው። ያው ሀዋሳ ሲሄድ ብዙ ነገሮች እንትን እንደምል አቃለሁ። አንድ ሶስት ቀን አራት ቀን ነው የምቆየው እና ያው ትንሽ ልጠፋባችሁ እችላለሁ ላለመጥፋት ሞክራለሁ ግን ልጠፋባችሁ እችላለሁ አስቀድሜ ልንገራችሁ ብዬ ነው። ምክንያቱም አክብረው ጠርተውኛል እንዳቀሪ ብለውኛል። ስለዚህ ያው ልጅቷ የምታገባውም ልጅ ይደብራታል በጣም ነው የሚደብራት ከቀረው። ምክንያቱም እንዳቀሪ ሀይሚ ብላን የነገረችኝ እኔ የዚህን ልገኝ ነበር ሐዋሳ ሄዳለሁ የሚል ቅድ አልነበረኝም ግን ምንም ማድረግ አልችልም። ከቀረው ስለሚደብራት ግዴታ መሄድ አለብኝ ማለት ነው እና ልሄድ ነው ሁሉም ሰው ሐዋሳ ይሄዳል። እኛ ቤተሰብ ውስጥ የሚቀር የለም፣ ሁሉም ሰው ይሄዳል እና እኔ ደግሞ መቅረት አልችልም ለብቻ የተለይቼ። ስለዚህ ብሩኬን ትቼው ልሄድ ነው ማለት ነው። እንግዲህ ብሩኬ ስነግረው ምን እንደሚል አላውቅም። ምክንያቱም እሱ የሚያውቀው እንደምሄድ ሳይሆን የቡታ ጅራውን እንደምገኝ እንጂ ሐዋሳውን እንደማልገኝ ነው የሚያውቀው። ምክንያቱም ሄዳለው የሚል እቅድ አልነበረኝም ግን አስሬ እየደወለች ልጅቷም እንዳቀሪ ነግሬሻለው፣ ምናም እያለች ስለሆነ እና ዘመዴም ስለሆነች ይደብራታል። ስለዚህ መቅረት አልችልም፣ ግዴታ መሄድ አለብኝ ማለት ነው። እንግዲህ ሊደብረው ይችላል፣ ምንም ማድረግ አልችልም። እነግረዋለሁ፣ ከዛ ሚለኝ እንሰማለውኝ። ያው ደስ ሊለው አይችልም፣ ይከፋዋል፣ እርግጠኛ ነኝ። ምክንያቱም ያው ብዙ ተለማምደናል፣ ብዙ ተቀራርበናል። ከዛ ደግሞ እኔ እሱ የሆነ ቦታ ሲሄድ እንደሚደብረኝ ሁሉ እሱም እኔ የሆነ ቦታ ሲሄድ ሊደብረው ይችላል። እና ምንም ማድረግ ደግሞ አልችልም። እንግዲህ ብሩኬ፣ እንግዲህ እስክመጣ ድረስ ራስህን ጠብቅ እና እንዳይደብርህ። ከዛ ደግሞ ምግብ በደንብ ብላ ያው ሰርግ አል እናንተ ቤት ድግስ ስላለ እኔ የኔንም ጨምረህ ብላልኝ በደንብ ብልታርግ። እና ሌላ ምን ልላችሁ ነበር መሰላችሁ? ይሄን ስላችሁ ሜቢ ቀልድ ሊመስላችሁ ይችላል፣ ወይ ፕራንክ ሊመስላችሁ ይችላል። ግን የምሬን ነው። ልሄድ ነው እና መቅረት የማልችልበት ፕሮግራም ስለሆነብኝ ነው እና ደግሞ አስባችሁታል አሁን ሁለት ቦታ ሰርግ ሲሆንባችሁ የቱን ማስበለጥ እንዳለባችሁ አታውቁም። ግን ያው ቤተሰብ ደግሞ ይቀድማል። ያው የብሩኬም የኔ ናቸው ቤተሰቦቼ ናቸው። ግን ቢሆንም ደግሞ አለ አይደለ ይደብራቸዋል እዛ ደግሞ እዚህ ተገኝቼ እዛ ባል ገኝ እነሱም ይደብራቸዋል ዘመዶቼና፣ ሁሉም እኛ ፋሚሊ ውስጥ ሁሉም ተጠራርጎ ስለሚሄድ እኔ ተለይቼ ቀርቼ ነው ብሩኬ ጋር ብገኝ ስለሚደብራቸው ብሩኬ እንዳይደብር ቅር እንዳይልህ እና የኔን ፋንታ የኔን ድርሻ አንተ ብላልኝ የኔ እንደኔ ሆነህ እንግዲህ ራስን ጠብቀ እንደምጠብቀኝ ተስፋ አደርጋለሁኝ። እና ሌላው እንግዲህ የቡታጅራ ቆይታችን በጣም ደስ ይላል። ከዚህ በኋላም ትንሽ አንድ ሳምንት ምናምን እንቆያለን። ያው የቡታጅራውንም ሰርግ፣ እኛ ጋር ያለውን ድግስ በልተን ነው የምንሄደው ማለት ነው ወደ አዲስ አበባ። እንግዲህ እስከዛ ያሉትን ጊዜያቶች ደስ በሚል ቪዲዮ እንደምንመጣላችሁ አልጠራጠርም። ከዚህም በኋላ ደግሞ ከዚህም በኋላ በነገራችን ላይ እኔና ብሩኬ የመጀመሪያ ቪዲዮችንን ከጫንን ከሰራን ዳግማዊ ትንሳኤ አንድ ዓመት አለፈን። ባለፈው ደግሞ አኒቨርሳሪ ያከበር ነው እኔና እሱ ከተገናኘን የመጀመሪያ ቪዲዮ ላይ ካጎረሰኝ ምናምን ምናምን ነበረ። ባለፈው አኒቨርሳሪ ያከበር ነው። የመጀመሪያ ቪዲዮችንን ከጫንን ግን ዳግማዊ ትንሳኤ አለፈ አንድ አመታችን ማለት ነው እና ከዚህም በኋላ ደግሞ አንድ አመት ብቻ ሳይሆን ብዙ አመታቶች እንደምንቆይ ተስፋ አደርጋለሁኝ እና ጥሩ ጥሩ ስራዎችን ይዘን እንደምንመጣ ተስፋ አደርጋለሁኝ ግን እሱ በእግዚአብሔር እጅ ነው ያለው በእግዚአብሔር እግዚአብሔር ነው የሚያውቀው እኔ ሳልሆን እግዚአብሔር ነው የሚያውቀው እና ከዚህም በኋላ እስከ ዛሬ እንዳለፍናቸው የሚገጥሙንን ፈተናዎች የሚገጥሙንን ችግሮች በደንብ በሚገባ ተወተን አልፈን እስከዛሬ እንዳለፍ ነው ማለት ነው እና አልፈን ለጥሩ ቁም ነገር በቅተን ደግሞ ለናንተ ለውድ ቤተሰቦቻችን እድገታችን እንደምናሳያችሁ አልጠራጠርን አልጠራጠርም የምትወዱን የምታከብሩን እስከ ዛሬ ድረስ ከጎናችን ያላችሁ ውድ ቤተሰቦች በጣም ነው የምናመሰግናችሁ። ብሩኬ ያው እንግዲህ 130 ምናም ሺ 230 ምናም ሺ ሰብስክራይብ ደርሷል። እኔ ደግሞ 190 ምናም ሺ ደርሻለሁኝ ወደ 200 ሺ እየገሰገስኩት ነው እና ከኔ በላይ በጣም የኔ ሰብስክራይብ ማደግ እያሳሰባችሁ፣ ሼር እያረጋችሁ፣ ቪዲዮን ላይክ እያረጋችሁ የምታበረታቱኝ በጣም የምትወዱኝ ውድ ቤተሰቦቼ እኔ ለእናንተ ቃላት የለኝም። እናንተን እግዚአብሔር ስለሰጠኝ ፈጣሪን እግዚአብሔርን አመሰግነዋለሁ። አላቅም ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። እኔን እንደወደዳችሁኝ ልክ እንደዛው እናንተንም ብዙ ሰው ይውደዳችሁ እና በጣም ነው የማመሰግነው በጣም ነው የምወዳችሁ። ከዚህ በላይ ብዙ ወሬ አላብዛባችሁ። ብሩኬን ጠርቻለሁ እስኪመጣ እንጠብቀው። ከዛ ያው ትንሽ ማጽናኛ ምሳ ምናምን ጋብዘዋለሁ። እንግዲህ አጽናንቼ ይነግረውና ሚለኝን ደግሞ አብረን የምንሰማ ይሆናል። አልጠፋ ላለመጥፋት ሞክራለሁ። አንድ ሶስት ቀን አራት ቀን ነው መቆየው፣ ሀዋሳ ሄጄ መለሳለሁኝ ቶሎ። እንግዲህ እግዚአብሔር በሰላም ይመልስሽ በሉኝ እና ውድ ቤተሰቦች፣ በጣም ነው የምወዳችሁ። አብራችሁ ይሁኑ። የቤቴ ጓዳ፣ አልጋኔ፣ አንሶላው፣ ትራሴ አሳፍሮኝ ካንቺው ዘንድ ደስ ሲላት ነብሴ ጎኔ ላመቻቸው ስግላበት ነቀው የሚወድሽ ልቤን አለሞች ሳይበቃው አይ ድንገት ነቀው የናፍቆቴን ርሃብ ካልተገብኩሽ ስሜ አይፈታምና የሌሊቱ ህልሜ ሳልም እውነቴን ነው እኔ አላውቅም ሙሸት ተይመተሽ ደባብሽ ህልሜ እንዳይሆን ቅዠት። ውድ ቤተሰቦች እንግዲህ ብሩኬን ቁጭ ብዬ እየጠበቅኩትኝ ነው። እንግዲህ እስካሁን ድረስ አልመጣም። ያው ነገ ፕሮግራም ስላለ እነሱ ቤት ስራ በዝቶበት ሊሆን ይችላል። እንግዲህ ሽር ጉድ ሽርጉድ እያለ ሙሽዬን እያገዘ ሊሆን ስለሚችል ምን አማራጭ አለኝ? ታግሼ እጠብቀዋለዋ። ምን አደርጋለሁ? ምክንያቱም ያው ዛሬ ለምን ቆየህ ምናምን አለ ነው? ቢቆይ ራሱ ምክንያቱም በጣም ስራ ይበዛባቸዋል ቤት ውስጥ። ትናንሽ ፕሮግራም የሚመስሉ ግን በጣም ትልቅ ልፋት የሚያስለፉ ፕሮግራም ናቸው። እንደዚህ ሰርግ ምናምን የምር በትንሹ እንኳን ብትሉ በጭራሽ በትንሹ ሊሆን አይችልም። በጣም ነው የሚያስለፋው ስራው ምናምን ይበዛል። ሴት ስለሆንኩ አውቀዋለሁና እንግዲህ አላቅም እጠብቀዋለሁ እስኪመጣ ድረስ። እንዴት ነኝ ግን ጸጉሬ ምናምን አላማረብኝም አምሮብሻል በሉኝ፣ እስኪ በእናታችሁ ጸጉሬን ተሰርቼ ምናምን። ያው እንግዲህ ሰርግ፣ የሰው ሰርግ አድማቂ ሆነን ቁጭ፣ እኔና ብሩኬ እንግዲህ አምሮብሻል በሉኝ። ካማረብኝ አምሮብሻል እንዳትፎግሩኝ እሺ፣ ከልባችሁ አውሩ። አምሮብሻል ወይ አላማረብሽም በሉኝ። አምሮ አምሮብሻል እንደምትሉኝ አልጠራጠርም። በጣም ነው ማመሰግነው እንደዛ ስለምትሉኝ። ብቻ እስኪ ብሩኬ እስኪ መጣ ድረስ እንጠብቀው። ምንም ማረግ አልችልም። እንግዲህ ዛሬ ሊቆይ ይችላል፣ ላይመጣም ሁላ ይችላል። አላቅም። አስባችሁታል? ባይመጣ ባይመጣ በስልክ ነግረዋለሁ። ምንም ማረግ አልችልም። ብቻ እስኪ እንጠብቀው። ውድ ቤተሰቦች እስኪ መጣ ድረስ ባንቺ ነው ያየሁት የፍቅርን ጣም ከምልሽ በላይ ያለኝ መውደዳ ያበቃም ምን ያህል ብታድል ምን ቢወደኝ እንዳንቺ ያለ ቆንጆ አፍቃሪ አምላክ ሰጠኝ። ይብዛም ይነስም ጉዳይሽ አልጠፋምና ካሳብሽ ሰዎችኝ ያለሽ ወድሽ ያለው የእውነት የመጀመሪያ የመጀመሪያ የፍቅር ማያ ተሰጠኝ ከላይ። የመጀመሪያ የመጀመሪያ የፍቅር ማያ ተሰጠኝ ከላይ ባንቺ ነው ያየሁት የፍቅርን ታም ከምልሽ በላይ ያለኝ መውደድ፣ ያበቃም ምን ያህል ብታድል ምን ቢወደኝ፣ እንዳንቺ ያለ ቆንጆ አፍቃሪ አምላክ ሰጠኝ። ይብዛም ይነስም ጉዳይሽ አልጠፋምና ካሳብሽ ዞችኝ ያለሽ ወድሸ ይሻለው የእውነት፣ የመጀመሪያ የኔ ቅመም፣ እንዴት ነው? በእናትህ ደህና ነሽ? ደህና ነሽ? ሰላም ቤተሰቦች አለልሽ። በእናትሽ ትንሽ ስራ ቤት ያስታውቃል። ወይኔ አረ እንዲቻላል የት ታነቃኪ ነው። አረ ድካሙ እንዴት ይዘዋል። ከባድ ነገር ነው። ላይ ጎረቤት ምን ገባይ ነው። ጎረቤት ይመቸው። ሰሞች በጣም እናመሰግናለን። በዛውም ቤተሰብን ሰላም በል። ሰላም እንዴት ናችሁ? ድን የተከበራችሁ ቤተሰቦቻችን እኛ ያለን ፈጣሪ ይመስገን። እንግዲህ ያው ማታ የሚገርም ጊዜ እንዳሳልፋችሁ ተስፋ አድርጋለሁ አይደል? ጸዴ፣ ጊዜ ነበረን ያሁኔ ያለ አመሰገንኩት ምናምን ለምታየት ነው። እሁድ አለብን ቤት መልስ ቅልቅል ነው ምናምን። እኔ እንጃ ቅልቅል አይመስልም። እንደዚህ አይነት እንትን ይሄ ምንድን ነው ፕሮግራም አይመጣውም ግን ደግሞ ጠይቄያታለሁ። ኮሚሽን ያው ግዴታ ነው አለች። እየዞርኩ የበላሁትን ሰርግማ አበላለሁ አለች። እንዴ ግድ ነው፣ ሰውም ደግሞ ይጠብቃል። እና ሌላው ግን ልጠይቅህ የምፈልገው አላወራሁም ባይዘው ይመግቢያ ላይም ስለ ላይው ማለት ነው እና ጥሩ ጊዜ ነበረ አራው ደስ የሚል ጊዜ ነበረን። ይመቻቸኛ ፋሚሊ ያንስ ቴንክ ዩ በጣም እኔ እንጃ። እኔ ቃል አጥቼ የላችኋለሁ። ሰርጉ ይለፍ ምናምን ስረጋጋ መጥቼ እቀውጠዋለሁ። እናንተ በጣም ደስ አንድ ጀማነን እና በጣም ደስ ይላል። እናመሰግናለን። በጣም ማርያም ክበሩልኝ። እኔ እንደዚህ እንድትለኝ ነው እኮ ነው ስጠብቅ የነበረው። በቃ በጣም ሁለት አበዛብኝ። አምሮ ቢሻል ስላልኩሽ በሉኝ እያልኳቸው ነበር። በቃ

ጣሪያ ያምራል፣ ምንም ለየት ምን ነገር የለም ያምራል። እሺ ለማንኛውም ዛሬ ጠራው ከአንድ ወሳኝ ነገር ልነግርህ ነውና እንዳይደብር እንዳይደብር ብሎ ወሳኝ ነገር አለ። አሬ ደብር አይ፣ የምር ባለፈው ስነግርህ እኛ ቤት ሰርግ እንዳለ ታውቃለህ፣ እኛ ፋሚሊ ውስጥ እዚህ የዘመድ ሰርግ እንዳለ ታውቃለህ። አዎ። እና ሐዋሳ የሐዋሳውን አልገኝም የቦታ ጅራውን ግን እገኛለሁ ብዬ ነበር አው የሀዋሳውን ከእናንተ ጋር አሳልፋለሁ ብዬ ነበራ። እንግዲህ አልቻልኩም። ልጅቷ ደውላ እንዳቀሪ ይብላኛለች እውነት። እና የወንዱ ቤተሰብ ደግሞ ሀዋሳ ስለሆኑ እኔ እንደዚህ ፍዳይቼ አንቺ ልትሄጂ ነው ሀዋሳ? ይቻላል እንትን ነው መቅረት አልችልም። የምር ይደብራታል። አስበኋል። የኔ ውድ እህት የኔ አረ በእናትሽ፣ እናውራት። ለዛኛው ታድገው ቡዲዛኛው ቤት ተደግሷል ኦሬዲ ኮዛ እና እንዳቀሪ ከቀረሽ እንጣላለን ብላኛለች። ማለት እኔ ከእሷ ጋር ደሞ እንጣላለሁ እና ከኮኖኛ ጋር እኮና ነገ ነው። ምንም ማድረግ አልችልም። ቀኑ አንድ አይነት ሆነ። አስበው፣ አሁን እሷ ጋር እንደዚህ ብላኝ እንዳቀሪ እጣላሻለሁ ምናምን ብላኝ አስበዋል። ብቀር ከዛ እናንተ ጋር ብገኝ እሷ በጣም ይከፋታል። ሽና ያገባኝም ቲጂና ለሙሺም ለሀብቴም ለሁሉም። እንዴ አይደለም ንገርልኝ። እግዚአብሔር እየፈራቻለሁ እኔ። አይደለም ሙሽ ትቆጣኛለች። ያለብሽን እንተናገር ይላል። አረ ሙሽ ትቆጣኛለች። ማርያምን አንተ ንገርልኝ። አረ ይደብራል ግን ጌታ እውነት ይከፋታል። ሙሽ ደግሞ አስበው። ወይኔ ብሩኬ ሶስት ቀን አራት ቀን ነው የምቆየው ጭራሽ እሁዳ እንዴ ሰርጉ እሁድ ነው ሰርጉ። እና ሶስት ከምን ያስቸው ይሻል። ሰኞ ደግሞ ምንድነው ይሆን አላ የሚመጣ ቤተሰብ ሰው አለ መስ ነው የሚባለው። የሆነ ነገር አለ ብቻ ነው፣ አላቅም እኔ ስለ ሰርግ ብዙ ፕሮግራም አላቅም። ግን ሰኞ አለ፣ ሜይ ቢ ማክሰኞ ሮብ ነው ለማጣም ይችላል። ሁሉም እኛ ቤት ሁሉም ይሄዳል። የሚቀረኝ ይላል። እሺ ምንድነው ያስችልሻል? ምን አማረጫለኝ? ያስችልሻል ያስችልሻል፣ ማለት እኔ አብሬያት እንዳልሄድ ምን አባቴ ያመጣለሁ። ቤት አለብኝ ሆነ እዛ እንዴት እንደምትሆኚ ነው ያይሻለው። ምን አባቴ ሰው ነው ልክብሽ፣ ሰው ነው የምልክብሽ። እንዴት የሚከታተለኝ ነው? አይ እንዴ ሐዋሳ። ኧረ አንቺ በእናትሽ ሶስት ቀን ምናምን በቃ። ሰኞ ነኝ አልችልም፣ ሰኞ መምጣት። ሰኞ ፕሮግራም አለ። ከሰርጉ በኋላ እንዴ? ዋናው እኮ የሰርጉ ማግስት ሰኞ እኮ አስበው፣ ሌላ ድግስ ነው ሰኞ እራሱ። እኔ እሺ

እስከዛኛው ራስ ብታጀራ ድነው ነው እንዴ? አንተ ቤት ጽዳት ገና ካሁኑ ነው የተጀመረው? ጌታ ቤት ጽዳት ካሁኑ ነው የተጀመረው እዛ ማለት ነው። እና ሰርግ ግን ቆይ ሰርግ ምንድነው ነው እኮ እኔ እግዚአብሔር ትናንት እናንተ ራሱ ሄጄ እያገዝኩኝ ነበር። ላንቺ ሚያካብዳሉ? እንዴት እኔ ምን ታረክ ታገባ እኔ ጥያቄ ነው። ከቴ ያካብታል እኔ እንጃ። እኔ ያላወቅ ትጫወቺ አልልሽ ከአንዳንድ ቀጥታ መልሽልኝ። ያካብዳል። አንዴ የኔማ በጣም ነው እንጂ የሚካበደው። በቃ እንደሱማ ከሆነ ስካይላይት ላይ ነው የሚደገሰው። ቤት ውስጥ አይደል? ስካይላይት ተጫዋች ነሽ። ኧረ አይደለሽ እንጂ ማጥኪ ነሽ። ከመጫወት አልበሽ እኮ የምሬን ነው እንዴ? እና እኔ አጋሽ የኔ ጠቆአለሁ አረ ብሎኛል አታ ከብዱላስ ነው ብሎ ዝም። አንቺ ልጅ የምታካጥለው አንቺ ዝም በይ። እንደዚህ ያልፋል። ምን አለው ቢያንስ ሌላ አናመጣት አልክ። ምን? አንተ አንተ ነው ጥሎሽ የምትለው። ገና የማን የምን አልተጣራውም። ገና እሺ ገና ወንፊት ላይ ጋሽዬ፣ ይመችት በታበሉልኝ አባታችን ነው በዚሁማ። ጋሽዬ ናት ጀንጀንብኝ። ምን አልኩ? እኔ ምን አልኩ? የሚገባ ጥሎሽ ካልሆነ ሄድ ለእኔ የሚገባ ጥሎሽ ከሌለ እንደ ጎመጀት ቀራት አለ የሚለውን ዘፈን ከፍትልህና አልኩኝ። እንዴ ከፍትልህና ነው ያልኩ? ከፍትለትና በሉቻው። እኔ አጂ ማርያም ስራ አለብኝ አሁን። እንደዚህ ብለሽኝ ሳትኖሪ ምን እንደሚጠኝ አለቀ። ይደብርሃል? አይ እዝናናለሁ። አንቺ አይደብርሽም እንዴ? መገልበጥ ነበር ልቤን መልሹ ተይ ቀልቤን መልሽ ልቤን መልሹ ተይ ቀልቤን መልሽው። አንቺ ጎጃም ቆንጆ ባህር ዳር ያለሽው፣ አንቺ ጎጃም ቆንጆ ዳንግላ ያለሽው። ልቤን ይዤው ነበረ ስነሳ ከሸገረ፣ ታዲያ ምን ወሰደው አባይን ስሻገረ ገብርያ አለ ላንቺ ከፍቅር መቅደሱ ምን ሊጠቅመው የሰው ልብ ማፍሰሱ። ሽኔ አያገባኝም አሁን የግቢና ንገሪያቸው፣ ቤት አንተ ንገርልኝ ማርያምን። ቴጂና ትነግሪያቸዋለች፣ አንተ ንገርልኝ ዛ ያለናገርም እኔ አያምኑኝም፣ አያምኑኝም፣ አያምኑኝም ምምም ንገሪያቸውም እንደውም አስበው የወንድምህ ሚስት ቤተሰቦች ጋር ተገኝቶ ቢያንስ አስረዳ። ሄደሽ እንዲህ እንዲህ ያጋጥሞኛል አትይም ትያለሽ። እንደ ቤት ከሄድሽ እንጊዜሽ ነዋ እንጂ። ኧረ ዝም በል። ከትናንት ወዲያ እናንተ ቤት ሳልፍም ሲሄድም ምናምን ሙሽን ሳልጠይቀ ሰራሽ። እኔ እኮ ትናንት ጽዳት እዛ ቤት ሄጄ ነው። የምር ቤቱ መጸዳት አለበት። ለሳምንቱ ያዛራ ምናምን አልፈልግም ገብተሽ ለሙሺ ለደብ ታስረጃታለሽ፣ ከሰማችሽ እኔ ችግር የለውም። እሺ ደውዬ እነግራታለሁ። እኔ በአካል ሄጄ በአካል ነው ነው። ምግቡንም ድግስም አትካፈይ። ማበይም ነው ምትነግረኝ። መብላት ራሱ ጌታ አልናገርም ማርያም፣ እነኛ ነገር ተንቺ ደብራት ነግራት አለው። ከዛ በእነዚህ ሶስት ቀናቶች ውስጥ ማለት ነው ራስን ጠብቅ፣ የኔንም ጨምረህ ምግብ ብላለች። አረ እባክሽ፣ አንቺስ እዛ ይማን ልት ቤ ነው ያንተን ያንቺን በላው እኮ እዚህ እኔም ያንተን እዛ በላው እኔም ያንተን እዛ በላለች። ወይኔ ልንወፈር ነው በቃ በሰው ሰርግ ዘንድሮ ችግር አለው ብንወፍር? እኔ እኮ አሁን እሺ፣ ወና ብንሄድና እንትን በላቸው። ሲሬስ ማርያም፣ ሲሬስ ሄደሽ ገብተሽ በስራቷ ረት ኖርማል። እኔ አገዝልሻለሁ፣ እሺ? አብረን ሄደን እንነግራቸዋለን እኮ አገዝልሻለሁ አልኩ። እንቢ ካልሽው ቤተሰብ በእናንተ ቪዲዮ እቺ ካልተመቸችኝ፣ ትቢት ትቢት ካለሽ እዛው ነው ማስቀርሽ። ኧረ መቅረት አልችልም።

እኔ በስልክ እነግራቸዋለሁ ሻው በለኝ፣ ነው ነገ ነው ወይ ነገ፣ አንቺ ገብተሽ በቤተሰብ ፊት ነው እኔ እኔም ቀንባቅ በደቂቃው ደውይ። ከአንተ አጠገብ ማንም ሰው አታየኝም ብለህ እንዴት? እኔ እኔስ ቡታጅራ ነኝ፣ ብዙ ሰው አለ። እኔ ሐዋሳ ምን የለም